ወርቅ ግዙበት። ከአረቢያ መጅልስ እና ከወርቅ የትኛው እንደሚያዋጣ እና የትኛው ጥቅም ላይ እንደሚውል እናንተ ወቁት፣ እናንተ እዩት። ማንኛው ነው ለእኛ ነገር ሚዛናዊ የሆኖ የሆነ ነገር ብንደርስ ቢደርስብን የሆነ ነገር ቢሆንብን በሚዛን መዝኖ እኛ ሊጠቅመን የሚችለው ብላችሁ አስቡት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የተከበራቸው የፖዚቲቭ ተከታታዮች በያላችሁበት ያለም ዳርቻ ሰላማችሁ ይብዛልብያለሁኝ ሁላችሁንም በየትኛውም ዓለም ላይ የምትኖሩ ውድ ኢትዮጵያውያን ወገኖች በሙሉ ፈጣሪ አምላክ ክፉ ነገር ሁሉ ይጠብቃችሁ። ከሚወራው ክፉ ነገር ከሚወረወረው ጦር ፈጣሪ ይጠብቃችሁ ብያለሁኝ። ሀገራችንን ሰላም ያድርግልን፣ ሕዝባችን ይጠብቅልን፣ የሀገራችንን ሰላም እና ፍቅር የሕዝቦቿን መተሳሰብ አንድነት ይመልስልን ብያለሁኝ። በየትኛውም ዓለም ላይ የምትኖሩ በሰላም ወጥታችሁ በሰላም ለሀገራችሁ የምትበቁ ያድርጋችሁ። እኛንም እናንተንም እሱ ጥብቅ ድግፍ ድግፍ ያደረግል ብያለሁ ውድ ስደተኛ እህቶች ወንድሞች ሀገራችን ላይ የሚሰማውን የሚታየውን ክፉ ነገር ሁሉ አንስቶ ያቺ ጥሩና ደግ ተሳስበ የምትኖረው ሀገራችን ማንነቷ እንዲመለስልን ፈጣሪን እለምነዋለሁኝ ሁላችሁንም ሰላም ብያለሁ ሰላማችሁ ይብዛልኝ ይሄንን ቻናል ስትከታተው እስከ መጨረሻ በማየት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ እህቶቻችን ይድረስ አድርጉልኝ። ሰሞኑን እንግዲህ ሁላችንም እንደምናየው በሚዲያ ላይ የተለያዩ ወንድሞች እህቶች በተለያየ መንገድ ገንዘባችንን ተበላን፣ እከሌ ገንዘቤን በላኝ፣ እከሌ ገንዘቤን ወሰደችብኝ የሚል ብዙ ጩኸት እና ብዙ ለቅሶ እናያለን ማለት ነው። በመጀመሪያ እኛ መቼ ነው የምንማረው? በተለይ የአረብ ሀገር እህቶች መቼ ነው የምንማረው? ከኢትዮጵያ የምትመጡ ወንድሞቻችን እንደዚሁ አራት መቶ አምስት መቶ ስድስት መቶ ሺህ ብር እየከፈላችሁ ዱባይ ሳውድ፣ የተለያዩ አረብ ሀገር ላይ በኢቃማ እንሄዳለን እያላችሁ እንዲሁም ደግሞ የሰው ገንዘብ በልተው የማይጠግቡ ሆዳሞች እኛ እንወስዳችኋለን እኛ ወስደን ስራ እናስቀጥራችኋለን እያሉ እስከመቼ ድረስ ነው የሚያታልሉን? ይህንን ነገር ብዙ ጊዜ እኔም በራሴ ተናግሬያለሁ። ብዙ ተከታይ ያላቸው ብዙ ሚዲያ ላይ ያሉ ወንድሞች እህቶችም ተናግረውታል ማለት ነው። በመጀመሪያ የአረብ ሀገር እህቶች ከአረብ ሀገር እህቶች ስመለስ፣ መቼ ነው የምንማረው? ሁልጊዜ የማንማር ከአንዷ ለቅሶ ወይም ደግሞ ከአንዷ መከራ አንደኛችን የማንማር የማንሻሻል ለምን እንደሆነ ምንም አይገባኝም። ገንዘቡን ላብ ሳይሆን ደም አውጥተን ነው የምናመጣው ምናልባት ቁጭ ብለን የምናገኘው ገንዘብ አይደለም። በአንዱ ስናወጣው በአንዱ የሚተካልና አይደለም ገንዘቡ። በወር አንድ ጊዜ ወይም ሰላሳ ቀን ለፍተን በሰላሳ ቀን የምናገኘው የደም ገንዘባችን ነው እና በዚህ በደም ገንዘባችን ደግሞ አብዛኞቻችን ሚዲያ ላይ ባየናቸው ሰዎች እየተሸወድን አራት መቶ አምስት መቶ ሺህ ብር እየላክን ጉድ እንሆናለን ማለት ነው። በመጀመሪያ ከዚህ በፊት እንዳልኳቸው ሚዲያ ላይ ያያችሁ ሰው ሁሉ ሁሉም ጥሩ አይደለም፣ ሁሉም መጥፎ አይደለም ብያለሁኝ። አሁንም ደግሞ እሱን ነው ሚዲያ ላይ የታየው ሁሉ እኔ ሚዲያ ላይ የምታየውና በራሴ በማንነቴ ያለው ማንነቴ አንድ ላይ ሆን ይችላል። ብዙ ሰው ሚዲያ ላይ ሲወጣ ጥሩ ሆኖ ነው የሚወጣው። ለመታየት በሰው ዘንድ ተቀባይነት እንዲያገኝ ጥሩ ሆኖ ያገልልበትን ማንነት ለብሶ ነው የሚመጣው፣ ሚዲያ ላይ አብዛኛው ሰው በሚባል ደረጃ ማለት ነው። በሐቅ የሚኖሩ ወንድሞች እህቶች የሉም እያልኩ አይደለም። ይሄንን ስል ግን በብዛቱ በብዛቱ ማንነታቸውን የውስጥ ማንነታቸውን ደብቀው ሚዲያ ላይ ሲወጡ ጨዋ ሆነው፣ አዛኝ ሆነው፣ የሰውን ገንዘብ የማይነኩ የሚጸየፉ እንደ ዝኩ ነው ነው የሚመጡት። እና ሚዲያ ላይ የሚታየው ሰው ሁሉ ሚዲያ ላይ ይዞ የሚወጣው ጸባው እና ቤቱ ቤቱም ይዞት የሚቀመጠው ጸባው አንድ አይደለም። ስለዚህ እባካችሁን ቢያንስ እቃ አትዘዙ አይደለም፣ እቃ አትግዙ አይደለም። ነገር ግን እቃ ስትገዙ እቃ ስትገዙ በመጀመሪያ ቤተሰባችሁ ቅርብ የሆነ ካለ ቤተሰቦቻችሁን በመውሰድ ቢያንስ አንድ ሰው ቤተሰቡን ሰርፕራይዝ ማድረግ ከተፈለገ፣ ለምሳሌ እኔ እናትና አባትን ሰርፕራይዝ ማድረግ ከፈለግኩኝ ከቤተሰቦች ወይ እህቴ ወይ ወንድሜ ማወቅ አለባቸው ምን አይነት እቃ እንደምገዛ ወይ ወንድሜ ወይ እህቴ ሄደው ያንን እቃ መምረጥ አለባቸው ማወቅ አለባቸው። በሁለተኛ ደረጃ የምከፍለውን ገንዘብ አሁንም ወይ እህቴ ወይ ወንድሜ ማወቅ መስማት አለባቸው። ገባቸው። ቤተሰቦቼን ከሆነ ሰርፕራይዝ ማድረግ የምፈልገው እህቴን ወንድሜን ከሆነ ሰርፕራይዝ ማድረግ የምፈልገው ለእህቴ ከሆነ ማደርገው ወንድሜ ማወቅ አለበት። ለወንድሜ ከሆነ ማደርገው እህቴ ማወቅ አለባት። ምክንያቱም ነገ ያገንዘቤን ቢበላ ወይም ደግሞ ገንዘቤን ብከለክለኝ አፍንጫውን ይዞ መቀበል ይችላል ማለት ነው። ስለዚህ ሚዲያ ላይ እቃ ቤተሰቦቻችን ሰርፕራይዝ እናደርጋለን ያላችሁ የምትጃጀሩ ጅሎች፣ አንደኛ የምትገዙበት ዋጋ ይለያያል። የትራንስፖርቶ አለ፣ የነሱ የምሳ አለ፣ የምን አለ፣ የነሱ የቀን ወጫቸውን ሁሉ ደምረውነው እናንተን በኦንላይን እቃ ሲያዟችሁ ማለት ነው ስታዟቸው በወላይ እቃ ስታዟቸው ለምሳሌ ከደሴ ውርጌሳ እቃ የምታዟቸው ከሆነ ከደሴ ተነስተው ውርጌሳ የሚሄዱበትን ትራንስፖርት ያስባሉ፣ እቃ የምጭኑበትን ያስባሉ፣ እነሱ የሚሄዱበትን ያስባሉ። አንድ እሱን ያዙ። ሁለተኛ ከደሴ ውርጌሳ ሄደው ሲመለሱ ምሳ ከበሉ ያንን ኩሉ አስበው አጣተው ነው የሚነግሯቸው። አንድ አልጋ 30 ሺህ ብር የሚሸጥ ከሆነ 35 ሺህ ብር ብለው ነው የሚነግሯቸው ይከራከሯችሁና ወይ 33 ሺህ ብር ያደርጉታል ወይ 32 ሺህ ብር ያደርጉታል ምክንያቱም ያቺ ሁለት ሺህ ብር ሶስት ሺህ ብር ላይ የእነሱ የቀን ወጫቸው ከነትራንስፖርታቸው ናት ይሄም ማወቅ አለባቸው አንድ እሱ ነው ሁለተኛው አንድ ሰው ለቤት እቃ ለአልጋ ለምናምን ለምናምን እንት አምስት መቶ ሺህ ብር ያወጣል እንት አራት መቶ ሺህ ብር ያወጣል አንድ አልጋ ከነ ብፌ እኮ በዛ ቢባል ሀምሳ ሺህ ብር ስልሳ ሺህ ብር ነው አልከከነ ብፌው በዛ ቢባል ማለት ነው ሶፋ እንደው በዛ ቢባል መቶ ሺህ ብር 150 ሺህ ብር ነው። በቃ ከዚህ ውጭ ያለው ይሄ 500 600 ሰባት ሺህ ብር ምን ሊያደርግ ነው? ያንን ብር መስለኩት እራሳችሁ ስትገቡ፣ ሀገራችሁ ላይ ስትገቡ የፈለጋችሁ ትንቃ መርጣችሁ በራሳችሁ መቅታት ትችሉም እንዴ? ይህንን ለነሱ የምትልኩትን ብር እጃችሁ ላይ መያዝ ትችላላችሁ። ቤተሰብ አካውንት ላይ ልካችሁ ማስቀመጥ ትችላላችሁ። ራሳችሁ እጅ ላይ የተሰበከው ባጣም ራሳችሁ እጅ ላይ መቆጠም ማስቀመጥ ትችላላችሁ። በምን አናችኋቸው ነው እኔን አሁን እኔ እኔ ማን እንደሆንኩኝ እኔ ምን እንደሆንኩኝ እኔ በውስጥ ጸባይ ምን እንደሆነ የእኔ ባህሪ ምን እንደሆነ የሚያቅሰው የለም እኔን የምታውቁኝ ሚዲያ ላይ ብቻ ነው። ስለዚህ ሚዲያ ላይ እያመጣችሁ የምትሰጧቸውን ገንዘባችሁን ቢያንስ ሰርፕራይዝ ማድረግ እንኳ ከፈለጋችሁ ያ ወንድም ያ እህት ያ አባት ያ እናት መስማት ማወቅ አለባቸው። ገንዘባችሁን ዝም ብላችሁ አትበሉ። ዛሬ ለቃ አምስት መቶ ሺ ብር አውጣችሁ ገዝታችሁ ነገ ኢትዮጵያ ብትገቡ ያ አምስት መቶ ብር የገዛችሁት እቃ አምስት መቶ ሺ ብር ቀርቶ ሶስት መቶ ሺ ብር አይሸጥም። አምስት መቶ ስድስት መቶ ሺ ብር የቤት እቃ ከምትገዙ በአምስት መቶ በስድስት መቶ ሺ ብር ወርቅ ግዙበት። እንዴ እኔ ማለት ነው ወርቅ ግዙበት፣ ይጠቅማችኋል። ወርቅ ብትሸጡት ይጠቅማችኋል፣ ቢቀመጡ ዋስትና ይሆናችኋል። የቤት እቃ ምናልባት እንጨት ነው የሚሰራው ከእንጨት ነው። እንጨት ይሰበራል፣ ጨርቅ ይቀድዳል። የማይሰበር የማይቀደድ ነገር የለም። ወርቅ ብትገዙበት በአራት መቶ በአምስት መቶ ሺ ብር አስር ግራም አስራ አምስት ግራም ወርቅ ብትገዙበት፣ ነገ ብትታመሙ ሶፋ አስይዛችኋል ለምትታከሙት? ሶፋ ሽጣችሁ አታከሙ። ወርቃችሁን ባንክ ቤት እንኳ አስይዛችሁ መበደር ትችላላችሁ፣ ባንክ ቤት ማለት ነው። ቢያንስ የሶስት መቶ የስድስት መቶ ሺህ ብር ወርቅ ብትገዙ ያ ሶስት መቶ ስድስት መቶ ሺህ ብር የገዛችሁት ወርቅ ብትታመሙ ባንክ ቤት አስይዛችሁ መበደር የሚችሉበት ዋስትናችሁ ነው። ስለዚህ እቃ ከምትሰበስቡ ወርቅ ግዙ፣ ልብስ ከምትሰበስቡ ወርቅ ግዙ። ያልሆነ የሆነ ቦታ የገንዘባችሁን ከምታጠፉት ግራም ወርቅ ግዙ። አንደኛ እስካላችሁ ድረስ ታጌጡበታላችሁ፣ ስትቸገሩ ደግሞ ትሸጡታላችሁ። መሸጥ እንኳ ባትፈልጉ ሰርተን ከፍለን ወርቃችን እናስመለሳለን ብትሉ ወርቃችሁን አሴዛችሁ ገንዘብ ትበደሩበታላችሁ ብታዘዙት አያልቅም አይቀንስም አይቀደድም አይሰብር ወርቅ ማለት ነው ሶፋ ብታስገዙት አረቢያ መጅልስ ብታስገቡት ምን ብትሉት ምን ብትሉት አሴዛችሁ መበደራችሉ አሴዛችሁ መታከማችሁ? ስለዚህ አራት መቶ አምስት መቶ ሺህ ብር ለቃ የምታወጡት ወርቅ አውጡበት ይጠቅማችኋል አንድ እሱ ነው ሁለተኛው አብዛኞቻችሁ ገበያ ሄዳችሁ የምታውቁ አትመስሉም። በቃ የገበያ ምንነቱን የምታውቁት አትመስሉም። አብዝሀኞቻችሁ በቃ ሁሉ ነገር ኦንላይን ማለቂያ ያለበት አሁንም ከኦንላይ እቃ ትግዙ እያልኩ አይደለም፣ ከኦንላይ ምንም ነገር አታሰሩ እያልኩ አይደለም። ከኦንላይ የሚሰራ ነገር አለ። ለምሳሌ ልብስ ልብስ ስታሰሩ በጓደኛ በሰው እንደገና ደግሞ በሚታወቅ ለምሳሌ እኔ አሁን ልብስ ማሰራ ብፈልግ በጣም ማምነው በጣም የምወደው በጣምም ደግሞ ከሱም አልፎ ቤተሰብ ዘርማን ዝሩን የማቀው መውጫ መግቢውን የማቀው ሰው አንድ ሰው ይዛለሁ። ያ ሰው ሌላ ቦት ሌላ ቀን እንኳ ብፈልግ ያንን ሰው ነው የምልከው። ምክንያቱም ያ ሰው የኔን ውድቀትና የኔን ድክመት አይፈልግም። አቀዋለሁ ሰውን አቀዋለሁ ማለት ባይቻልም፣ ነገር ግን ማወቅ እስካለባችሁ ድረስ የምታውቁት አንድ ያስፈልጋችኋል። በኦን ላይ ዕቃ ለመግዛት። ስለዚህ እኔ ልብስ ምናምን እንኳ ችግር የለውም ይሄ ባህል ልብስ ሽፎን ምናምን ይሄ ነገር ችግር የለውም እ ከኦን ላይ ጠለጉ። ምክንያቱም እዚህ ሀገር ላይም እንደፈለግ ስለማናገኘው። ግን ሶፋ፣ አረቢያ መጅልስ፣ ቴሌቪዥን፣ ዲሽ ይሄን ነገር ቤተሰቦቻችሁን እኮ ማስገዛት ትችላላችሁ፣ ብሩን ልካችሁ። ለምሳሌ እኔ ዕቃ በፈልግ የቤት ዕቃ በፈልግ ከኦን ላይ ከአንድም ሰው አልገዛም ከአንድም ሰው አልገዛም። ለምን ለምን የእናቴ ልጅ አይሆንም ኦንላይ ከሆነ አልገዛም። ለምን እንኳን አይደለም፣ ይሄ በሚዲያ ላይ እያወቅሁት እንኳን አይደለም። በሚዲያ ላይ ተዋው- አይቸው በደንብ ያልተግባባሁት የምትፈልጉ እንደዚ እንደዚህ ያለቀ የምትፈልጉ በዚህ ስልክ ቁጥር ደውሉ ስላለኝ አይደለም። የአጎቴ ልጅ አክስቴ ልጅ ቢሆን እንኳ ከኦንላይ አላዝም። ወይ ቤተሰቦች ሄደው ማየት አለባቸው። ወደዛ ራሴ ሄድ አለብኝ እቃ ለመግዛት ማለት ነው። ስልክ ቁጥር ስለለጠፉ ብቻ ስልክ ቁጥር ስለለጠፉ ብቻ ዝም ብላችሁ እየሄዳችሁ አራት መቶ አምስት መቶ ሽብር እየከፈላችሁ መታችሁ አታልቅሱ። ይሄንን ስለአሁንም ደግም የምላችሁ ሁሉንም እያልኩ አይደለም። በእምነታቸው እምነታቸውን ፈርተው በቃላቸው ቃላቸውን አክብረው የሚሰሩ አሉ። ቃላቸውን አክብረው እምነታቸውን ፈርተው የሚሰሩ አሉ። እነሱን እየተናገርኩ አይደለም ግን አብዛኛዎቹ በሚባል ደረጃ አብዛኛዎቹ ከሳውዲ አረቢያ እኮ የዛሬ ሁለት ዓመት ሄደው ዛሬ ላይ እኮ የት እንደደረሱ እያየን እኮ ነው ከሳውዲ አረቢያ የዛሬ ዓመት ሄደው የዛሬ ሁለት ዓመት ሄደው አራት አምስት ሱቅ ሲከፍቱ እናያቸዋለን። እሺ ሳዑዲ አረቢያ ሜትም ሜትም ያልሄዱ ግን ኢትዮጵያ ውስጥ የኖሩ ለምን አንድ ሱቅ እንኳ አይከፍቱ? በልተው ማደር እኮ እያቃታቸው ነው። በልተው ቀምሰው ማደር እያቃታቸው ነው። እንኳን አራት አምስት ሱቅ ሊከፍቱ ማለት ነው አይችሉም። ቀምሰው ማደር ያቃታቸው በጣም ብዙ ሰዎች አሉ። በጣም ብዙ ማህበረሰቦች አሉ። ሚዲያ ላይ ይወጥተው ግን እንትን ሲሉ ሲያምታቱ፣ ከዛ ከዚ ሲሉ እንዴት አማኝ ታማኝ ታማኝ እየተጫወቱ ብዙ እህቶቻችን የሚያስለቅሱ ብዙ ወንድሞቻችን የሚያስለቅሱ በጣም ብዙ ሰዎች አሉ። ስለዚህ እኔ አሁን ደግሜ የምመራችሁ ነገር በኦንላይን ዕቃ እየጠለባችሁ አታልቅሱ፣ እድሜያችሁንም አጨርሱ። በኦንላይን ዕቃ የምጠልሙበትን ወርቅ ግዙበት፣ ወርቅ ግዙበት። ከአረቢያ መጅልስ እና ከወርቅ የትኛው እንደሚያዋጣና የትኛው ጥቅም ላይ እንደሚሆን እናንተ ወቁት፣ እናንተ እዩት። ማንኛው ነው ለእኛ ነገ ሚዛናዊ የሆኖ የሆነ ነገር ብንደርስ ቢደርስብን የሆነ ነገር ቢሆንብን በሚዛን መዝኖ እኛ ሊጠቅመን የሚችለው ብላችሁ አስቡት። አራት መቶ ሺህ ብር ወርቅ ብትገዙ ነገ አራት መቶ ሺህ ብር ትሸጡታላችሁ። እንደውም አትርፋችሁ የዛ የዛሬ ዓመት የዛሬ ሁለት ዓመት የዛሬ ሶስት ዓመት ግራም ሶስት መቶ ሪያል ማነው ሁለት መቶ ሪያል፣ ሁለት መቶ አምሳ ሪያል ሲገዛ የነበረ ግራም ወርቅ ዛሬ ላይ ሶስት መቶ አምሳ ሶስት መቶ ስልሳ ሪያል ገብቷል ማለት ነው። አራት መቶ ሪያል ገብቷል ያጠቅምሉ። ስለዚህ በየቀኑ ወርቅ እየጨመረ ነው የሚሄደው። እንኳን ያለም ልከስሩ አትርፋችሁ ትሸጡበታላችሁ። ግን ዛሬ ላይ እያሰራችሁት አረቢያ መጅልስ ወይም ዛሬ ላይ እያሰራችሁት ሶፋ የዛሬ ዓመት ያልቃል፣ ይቀደዳል፣ አትጠቀሙበትም። ይህን ነገር አስቡበት። ለማንኛውም ለዛሬ ይዤላችሁ የመጣሁት ሀሳብ ይሄን ይመስል ነበረ። ስለነበረን ነበረን ቆይታ እጅግ በጣም አመሰግናለሁ። ላይክና ሽር ሰብስክራይብ ያደረጋችሁ እስከ መጨረሻ አይታችሁ ለብዙቶቻችን ሸር እንድታደርጉልን ከወዲሁ አደራላችኋለሁ። የፖዚቲቭ ውስጥ ተከታተሉ። ሁላችሁም ያላችሁን ሀሳብ አስተያየት፣ ኮሜንት ላይ መጻፍ ትችላላችሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። ሁልጊዜም የእናንተን ምክር ለመቀበል ዝግጁ ነኝ። ወዳችኋለሁ። ፈጣሪ አምላክ ካላችሁበት ቦታ ሁሉ ይጠብቃችሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። ሀገራችንን ሰላም ያደርግልን። መልካም ጊዜ